ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከኢትዮጵያንስ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ ማርቶቹ አንዳንድ የክልል መንግስታት በጀታቸውን ወደ ግል ባንኮች ማዞር ንግድ ባንክን በሙሉ አቅሙ እንዳይሰራ ተጽዕኖ አሳድሯል ተባለ። በአዲስ አበባ ከተማ ከ75 እስከ 80 በመቶ ታክስ አሰባሰብ ግምት ላይ የተመሰረተ እንደሆነ ተገለጸ። የዩኒቨርስቲ ተማሪዎች ከመመረቃቸው በፊት ለአንድ ዓመት እንዲያስተምሩ የሚያደርግ አሰራር ተግባራዊ ሊደረግ ነው። በኦሮሚያ ክልል ሆሮ ጉዱሩ ወለጋ ዞን የፋኖ ታጣቂዎች በፈጸሙት ጥቃት ከ20 በላይ ሰዎች ተገደሉ። ከ6000 በላይ የሚሆኑ የሀገር ውስጥ ተፈናቃዮች መጠለያ አጥተው በዛፍ ጥላ ስር ሕይወታቸውን እየገፉ እንደሚገኙ ተናገሩ። አንዳንድ የክልል መንግስታት በጀታቸውን ወደ ግል ባንኮች ማዞር ንግድ ባንክን በሙሉ አቅሙ እንዳይሰራ ተጽዕኖ አሳድሯል ተባለ። አንዳንድ የክልል መንግስታት በጀታቸውን ወደ ግል ባንኮች የማዞር አዝማሚያ መቀጠሉና በአንዳንድ የሀገሪቱ አካባቢዎች የሚታየው የጸጥታ ችግር የባንኩ ቅርንጫፎች በሙሉ አቅማቸው እንዳይሰሩ ተጽዕኖ እያሳደረባቸው መሆኑን የኢትዮጵያ ንግድ ባንክ ፕሬዝዳንት አቢሳኖ ተናግረዋል። ፕሬዚዳንቱ እንዳሉት እነዚህን ጨምሮ ተግዳሮቶች ምክንያት ላለፉት ስምንት ወራት የጸጥታ ችግር ባለባቸው አካባቢዎች አንዳንድ የባንክ ቅርንጫፎች አገልግሎታቸውን ለረጅም እና ለአጭር ጊዜ እንዲያቋርጡ ተደርጎ ነበር። የህዝብ ተወካዮች ምክር ቤት የመንግስት መሰረተ ልማቶች ቋሚ ኮሚቴ የባንኩን የ2017 በጀት ዓመት የስምንት ወራት የስራ አፈጻጸም ሪፖርት መገምገሙን ተመልክቷል። አቶ ቢሳኑ እንደገለጹት የባንክ ኢንዱስትሪው አጠቃላይ የተቀማጭ ገንዘብ 2.998 ትሪሊዮን ብር ደርሷል፤ ይህም ትልቅ ምዕራፍ ነው። ከዚህ ውስጥ የኢትዮጵያ ንግድ ባንክ 49.3% የገበያ ድርሻ በመያዝ ከፍተኛውን ይዟል። ባንኩ 367 ቢሊዮን ብር ተቀማጭ መሰብሰቡና ከባለፈው አመት ተመሳሳይ ወቅት ከሲነጻጸር የ344 ፐርሰንት እድገት ማሳየቱን አብራርተዋል። በበጀት ዓመቱ ባንኩ ከሰጣቸው ብድሮች በመጀመሪያው ስምንት ወራት 149.26 ቢሊዮን ብር መሰብሰቡን ከአምናው ተመሳሳይ ወቅት ጋር ሲነጻጸር የ66.8 ፐርሰንት እድገት ማሳየቱን አስረድተዋል። በአዲስ አበባ ከ75 እስከ 80 በመቶ ታክስ አሰባሰብ ግምት ላይ የተመሰረተ እንደሆነ ተገለጸ። በአዲስ አበባ ከተማ አስተዳደር የገቢዎች ቢሮ በከተማዋ ከ75 እስከ 80 በመቶ የታክስ አሰባሰብ ግምት ላይ የተመሰረተ እንደሆነ ተገልጿል። በቢሮ የታክስ ኦዲት ዳይሬክተር አቶ ጌታቸው ግርማ ግብር ከፋዩ አሁን ላይ ግብሩን እየከፈለ ያለው የተደራጀ ሰነድ ይዞ ሳይመጣ በግምት ነው ብለዋል። አቶ ጌታቸው ብዙ ጊዜ ግምት ትክክል ሊሆን አይችልም፣ ስለዚህም መንግስት ሆነ ህዝቡ ከህግ ውጪ የመጉዳትና የመጥቀም አዝማሚያዎች ሊፈጠር ይችላል ብለዋል። በአዲስ አበባም ሆነ የክልል የገቢዎች ቢሮ አሁን ላይ የግብር አሰባሰብ ስርዓታቸው በጥናት ላይ የተመሰረተ ሳይሆን በግምት ላይ በመሆኑ ዘመናዊ የታክስ አሰባሰብ ስርዓት ያስፈልጋል ብለዋል። በመሆኑም ሁሉም ዜጋ ግዴታውን አውቆ ህጋዊ ኃላፊነቱን የሚወጣበት ዘመናዊ የታክስ አሰባሰብ ስርዓት በመዘርጋት ላይ እንዳለ አቶ ጌታቸው ግርማ አስታውቀዋል። ትምህርት ሚኒስቴር የዩኒቨርሲቲ ተማሪዎች ከመመረቃቸው በፊት ማህበረሰቡን ለአንድ አመት በቅድሚያ እንዲያስተምሩ ወይም እንዲያገለግሉ የሚያደርግ አሰራር ተግባራዊ ለማድረግ እቅድ መያዙን አስታውቋል። ትምህርት ሚኒስቴሩ ፕሮፌሰር ብርሃኑ ነጋ መጋቢት 24 2017 ዓ ም በህዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ 12ኛ ክፍል ሀገር አቀፍ መልቀቂያ ፈተናና የተማሪዎች ውጤት ዝቅተኛ የሆነበትን መንስኤ በተመለከተ ጥናት አቅርቧል። በዚህ ወቅት በዩኒቨርሲቲ ተማሪዎች ላይ ስለ ተያዘው እቅድ አብራርተዋል። ላለፉት አመታት የአስራ ሁለተኛ ክፍል ሀገር አቀፍ መልቀቂያ ፈተና የተማሪዎች ውጤት ከፍተኛ ደረጃ ዝቅተኛ እንዲሆን ካደረጉ መንስኤዎች መካከል የመምህራን ብቃትና ተደራሽነት ማነስ ተጠቃሽ መሆናቸውን ጠቁመዋል። ችግሩ በአጭር ጊዜ ለመፍታት እንዲቻል የተለያዩ ተግባራት እየተሰሩ መሆናቸውን ሚኒስቴሩ ገልጸዋል። የኢትዮጵያ ዩኒቨርሲቲ ሰርቪስ የሚል መጠሪያ የተሰጠው አሰራር ከ2019 ዓ ም ጀምሮ ተግባራዊ እንዲደረግ እቅድ የተያዘ መሆኑን የገለጹት ሚኒስቴሩ በአራት አመት የሚመረቅ ተማሪ የሶስተኛ አመት ትምህርቱ እንዳጠናቀቀ ወደ አስተማረው ማህበረሰብ ተመልሶ ለአንድ አመት የማስተማር ግዴታ ይሰጥና እንዲመረቅ ይደረጋል ብለዋል። ይህ አሰራር ለተማሪዎች ለራሳቸው የተግባር ትምህርት እንደሚሆንና የበለጠም እንዲላበሱ እንደሚያደርጋቸው ተናግረዋል። ተማሪዎች የመምህርነት ሙያን ተላብሰው በዚያው ወደ ሙያው እንዲያስተምሩ እድል በመፍጠር ለጊዜውም ቢሆን በዘርፉ እየቀነሰ የመጣውን ወደ ሙያ የሚገባው የአስተማሪን ቁጥር ለማሳደግ እንደሚረዳ ሚኒስቴሩ አብራርተዋል። በቅርቡ በመምህራን ላይ በተደረገው ግምገማ ከመቶ ሺ የሚደርስ የመምህራን እጥረት መኖሩን መታወቁን የተናገሩት ፕሮፌሰር ብርሃኑ አሰራሩ በከፍተኛ ደረጃ ያለውን የመምህራን እጥረት እንዲቀንስ የበኩሉ እንዲወጣ አስረድተዋል። ወደ መምህርነት ሙያ የሚገቡ ሰዎችም ክፍተትን ለማስተካከል ከተያዙ ዘርፈ ብዙ የማትጊያ ስርዓቶች አንዱ መምህራን በሀገሪቱ የፋይናንስ ስርዓት ውስጥ የራሳቸውን ድርሻ እንዲኖራቸው የኑሮድነቱ እንዲቋቋሙ ለማድረግ የመምህራን ባንክ ማቋቋም አንዱ እቅድ መሆኑን አንስተዋል። ባንኩ በአንድ ዓመት ውስጥ ወደ ስራ ይገባል ብለን እንጠብቃለን ያሉት ሚኒስቴሩ በ2019 ዓ ም ደግሞ በእርግጠኝነት ወደ ኢትዮጵያ ዩኒቨርስቲ ሰርቪስ አሰራር እንደሚገባም ጠቁመዋል። በኦሮሚያ ክልል ሆሮ ጉዱሩ ወለጋ ዞን የፋኖ ታጣቂዎች በፈጸሙት ጥቃት ከ20 በላይ ነዋሪዎች ተገደሉ። በኦሮሚያ ክልል ሆሮ ጉዱሩ ወለጋ ዞን አቤ ዶንጎሮ ቱሉ ሞቱ ቀበሌ ባሳለፍነው ሳምንት አርብ መጋቢት 19/2017 ዓ.ም የፋኖ ታጣቂዎች ፈጸሙት በተባለው ጥቃት ከ ሀያ በላይ ነዋሪዎች መገደላቸውና ሌሎች ሶስት ታፍነው መወሰዳቸውን የአካባቢው ኃላፊዎች ተናግረዋል። ስማቸው እንዳይጠቀስ የጠየቁ የአቤ ጆርጎ ወረዳ ነዋሪ የፋኖ ታጣቂዎች ባለፈው አርብ ወደ ቀበሌው በመምጣት ሚሊሻዎች ላይ ተኩስ መክፈታቸው እና የተኩስ ድምፅ ሰምተው ወደ ቤት በመሸሽ ላይ የነበሩ ሰዎች በጥይት ማጥቃታቸውን ተናግረዋል። የአቤ ዶንጎሮ ወረዳ ምክትል አስተዳዳሪ አቶ አያና ዋቄ ፋኖ በሚል ስም ራሳቸውን ያደራጁ ታጣቂዎች መከላከያ ሰራዊት መውጣቱን ተከትሎ ጥቃት ለማድረስ መምጣታቸውን አረጋግጠዋል። ከስድስት ሺህ በላይ የሚሆኑ የሀገር ውስጥ ተፈናቂዎች የመጠለያ አታው በዛፍ ስጥ ከስድስት ሺህ በላይ የሚሆኑ የሀገር ውስጥ ተፈናቂዎች መጠለያ አተው በዛፍ ጥላ ስር ሕይወት እየገፉ እንደሆነ ተናገሩ። ከሶስት ዓመት በፊት በኦሮሚያ ክልል የተለያዩ ዞኖች ተፈናቅለው በደቡብ ወሎ ዞን ሀይቅ ከተማ አቅራቢያ ተጠለው እንደሚገኙ የተናገሩ ተፈናቂዎቹ ቀደም ሲል በመንግስት ሲቀርብ የነበረው ወርሃዊ ድጋፍ መቋረጡ መቋረጡና በመጠለያ ካምፑ ውስጥ ረሃብ መከሰቱን ተናግረዋል። በመጠለያው የሚኖሩት ወይዘሮ ሀሊማ ሙሴ እንዳረጋገጡት ህጻናትና እድሜያቸው ዘለግ ያሉ አረጋውያን በበሽታ ወድቀዋል። ሞታው አፈር ያለበት ናቸውም አሉ። ከወለጋ ተፈናቅለን በዚህ ካምፕ ውስጥ የተጠለልን ሰዎች የፌዴራልም ሆነ የክልሉ መንግስት እንደ ዜጋ አይመለከተንም። ምግብና መድኃኒት የተቋረጠ ከአራት ወር በላይ አልፎታል። የሚላስ የሚቀመስ የለም ሲሉ ተናግረዋል። ካምፑ ለሌላ አገልግሎት ታቅዶ የተቋቋመ በመሆኑ ከወለጋ የመጣ ተፈናቃይ ብዛትና ካምፑ የመያዝ አቅሙ ባለ መመጣጠኑ ምክንያት አብዛኞቹ ውለን የምናድረው በአካባቢው ባለ ዛፍ ስርና እና ቁጥቋጦ ተጠግተን ነው። ህጻናት ሽማግሌና እናቶች ሲኖሩበት የነበረው ድንኳንም በእርጅና ምክንያት ተቀዳዶ አገልግሎት እየሰጠ ባለመሆኑ ሁላችንም ፀሐይ ላይ ተሰጥተናል ሲሉ የተናገሩት ተፈናቃዮች አንዱ አቶ መሀመድ ይመር ናቸው። ይህንን አስመልክቶ ለሚመለከተው የመንግስት አካል ለማመልከት በየጽፈት ቤቱ ደጅ ብንጠንም በወቅታዊ የጸጥታ ሁኔታ ስብሰባ ላይነን በሚል ልናገኛቸው አልቻልንም ብለዋል ተፈናቃዮቹ ከኦሮሚያ ክልል ከተለያዩ ዞኖች በጸጥታ መደፍረስ ምክንያት በሺዎች የሚቆጠሩ ተፈናቃዮች በአማራ ክልል በተለይም በደቡብ ወሎ ሀርቦ ሀይቅ አቅራቢያ መካነ ሰላም መቅደላ ማሻ፣ በሰሜን ወሎ ጃራ፣ በምስራቅና በምዕራብ ጎጃም ዞኖች ተጠልለው ይገኛሉ። አድማጭ ተመልካቾቻችን ከቶፕ ትንሽ ኔትወርክ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ